እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስተ እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ ዛሬ የምንማማረው የሰሙነ ሕማማት ማክሰኞ የጥያቄ ቀን ተብላ ተሰይማለችና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 የሰሙነ ሕማማት ማክሰኞ የጥያቄ ቀን ተብላ ተሰይማለች። ስለምን የጥያቄ ቀን ተብላ ተሰየመች የሚለውን ከመመልከታችን አስቀድሞ ወደኋላ መለስ ብለን የሰሙነ ሕማማት ሰኞ ጌታችን ምን አደረገልን፣ ጻፍት ፈሪሳውያንስ ምን አደረጉ የሚለውን በጥቂቱ ዳሰን እንመለከታለን ማለት ነው። እንግዲህ ወደኋላ መለስ ብለን ስንጀምር በዓለ ሆሳናን ባከበርንበት ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ እየተመሰገነ ወደ ኢየሩሳሌም ገብቷል። ወደ ኢየሩሳሌም ከገባ በኋላ ደግሞ አዎ ወደ ቤተ መቅደስ ገብቶ ርግብ ሻጮችን ገበታቸውን ገለባብጧል። እንደዚሁም ደግሞ ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት ብሎ በቤተ መቅደስ ሻጭ ለዋጮች የነበሩትን ጅራፍ ገምዶ አበጅቶ ከቤተ መቅደሱ አስወጥታቸዋል ማለት ነው። ከዚያ ካስወጣቸው በኋላ ደግሞ ከእነርሱ ሄዶ በቢታንያ እንዳደረ የማቴዎስ ወንጌል ምዕራፍ 21 ቁጥር 17 ላይ ያለው ኃይለ ቃል ይናገራል ማለት ነው። በዚህ ዕለት ታዲያ ጌታችን እየተመሰገነ ወደ ኢየሩሳሌም በመግባቱ ጻፍት ፈሪሳውያን አጉረመርመዋል። ካጉረመረሙን በኋላ ደግሞ በጌታችን ጉዳይ ለመምከር አዎ፣ ለሰኞ ስብሰባ ጠርተዋል። በአንዱ ሊቀ ካህን ግቢ ስለ ጌታችን ጉዳይ ሊሰበሰቡ፣ ሊማከሩ፣ ሊነጋገሩ አዎ ስብሰባ ጠርተዋል ማለት ነው ስለዚህ የጌታችን ህማማቱ የሚጀምረው እሁድ ከሰዓት ነው ጌታችን ላይ አጉረመረመዋል ጌታችንን ሰድበውታል በጌታችን ጉዳይ ለመምከር ጸሐፍት ፈሪሳውያን ስብሰባ የጠሩበት እለት ነውና እሁድ ከሰዓት ሰሞነ ህማማቱ ይጀምራል ማለት ነው አስተውሉ ጌታችን ደግሞ በዓለ ሆሳናን ባከበርንበት ዕለት እየተመሰገነ ወደ ቤተ መቅደስ ገብቶ በቤተ መቅደስም ደግሞ ርግብ ሻጮችን ከቤተ መቅደስ አስወጥቶ ሕሙማንን አብርቶ ደውያንን ፈውሶ አዎ ወደ ቢታንያ ሄዶ ቢታንያ ላይ እንዳደረ ይናገራል ማለት ነው የመጽሐፍ ቅዱስ ቃል። ታዲያ በሰሙነ ሕማማት ሰኞ ጌታችን ምን አደረገልን? የሰሙነ ሕማማት ሰኞስ ምን አይነት ስያሜ ተሰጥቶታል? ስንል የሰሙነ ሕማማት ሰኞ መርገመ በለስ ተብሎ ተሰይሟል። ስለምን መርገመ በለስ ተብሎ ተሰየመ? ጌታችን በዚህ ቀን ምን አደረገልን? ጸሐፍት ፈሪሳውያንስ በዚህ ዕለት ምን አደረጉ? ስንል አዎ ጸሐፍት ፈሪሳውያን ምን አደረጉ ከሚለው ስንጀምር አዎ፣ እሁድ ዕለት ሰኞ ሊሰበሰቡ ስብሰባ ጠርተው ነበርና በአንዱ ሊቀ ካህን ግቢ ስብሰባቸውን ጀመሩ፣ ተሰበሰቡ በጌታችን ጉዳይ ቀኑን ሙሉ ሲጨቃጭቁ ሲዶልቱ ውለው ስብሰባቸው ፍሬ ሳፈራ ቀርቶ ተበትነዋል ማለት ነው። እንዲሁ ቀኑን ሙሉ ጌታችንን፣ ሲሰድቡት እንዴት ይህንን ያደርጋል? እንዴት እየተመሰገነ ይገባል? እንዴት ደግሞ ዕውራንን ያበራል? እንዴት ሽባዎችን ይፈውሳል? እያሉ አዎ እንዴት ደግሞ ጅራፍ ገምዶ ሰዎችን ከቤተ መቅደስ ያስወጣል ያባረራል? እያሉ ቀኑን ሙሉ ጌታችንን ሲሰድቡት በሱ ጉዳይ ሲማከሩ ሲነጋገሩ ዋሉ። ነገር ግን ምንም አይነት ፍሬ ሊያፈሩ አልቻሉም። መቼ? በሰሙነ ሕማማት ሰኞ ጌታችን መድኃኒታችን የሱስ ክርስቶስ ታዲያ በዚህ ዕለት ምን ሲያደርግ ነበረ? እነርሱ ተሰብስበው እርሱ ላይ ሲዶልቱበት ነበረ፣ እርሱ ደግሞ ምን ሲያደርግ ነበረ ስንል የማቴዎስ ወንጌል ምዕራፍ 21 ቁጥር 18 ላይ እንዲሁም ደግሞ የማርቆስ ወንጌል ምዕራፍ 11 ቁጥር 11 ላይ ስትመለከቱ ጌታችን መድኃኒታችን የሱስ ክርስቶስ በማለዳ ተራቤላል። አስተውሉ። የሆሳና ዕለት ቢታንያ በምትባል መንደር ካደረ በኋላ በማግስቱ ከቢታንያ ሲወጣ ተራቤላል። የማርቆስ ወንጌል ምዕራፍ 11 አዎ በማለዳ ተራበ። ከዚያስ ምን አደረገ ስንል ቅጠል ያላትን በለስ ከሩቅ አይቶ ወደ በለሲቱ ቀረበ። ነገር ግን ከቅጠል በቀር አንዳች ፍሬ አላገኘባትም። ስለዚህ ከቅጠል በቀር ፍሬ ስላላገኘባት ካሁን ጀምሮ ማንም ከአንቺ ፍሬ አይብላ ብሎ ረገማት፣ ያችን በለስ ማለት ነው። ስለዚህ በዚህ ምክንያት ይህ ዕለት የሰሙነ ሕማማት ሰኞ መርገመ በለስ ተብላ ተሰይማለች ማለት ነው። ምክንያቱም መርገመ በለስ የተፈጸመባት ዕለት ስለሆነች ማለት ነው። አስተውሉ። ታዲያ ይህ የማቴዎስ ወንጌል ምዕራፍ 21 ላይ ወይም ደግሞ የማርቆስ ወንጌል ምዕራፍ 11 የዝች የበለሲቷ ነገር ብዙ አንድምታዎች ወይም ደግሞ ትርጓሜዎች አሏት። ሊቃውንት አባቶቻችን አንድም እያሉ ብዙ ትንታኔ ይሰጧታል። ይቺ በለስ ምንድነይ ስንል በለስ የተባለች ቤተ እስራኤል ናት። ፍሬ የተባለች ደግሞ ሃይማኖትና ምግባር ናት። ወገኖቼ፣ ወገኖች ያስተውሉ። ጌታችን ተራበ ስንል የእኛን መመለስን የተራበው፣ ጌታችን ተራበ ስንል ከእኛ ፍቅርን የተራበው፣ ጌታችን ተራበ ስንል ከእኛ ሃይማኖትና ምግባርን የተራበው እንጂ ማ ጌታችን አርባ ቀንና አርባ ሌሊት የጾሙ አምላካችን እንዴት በማለዳ ይራባል? ለዛውም በማለዳ ይህ እንዴት ያለ ረሃብ ነው ወገኖቼ? ይህን ልናስተውል ያስፈልጋል። በዚያም ደግሞ ያቺ በለስ ፍሬ የማይገኝባት ወይም ደግሞ የፍሬ ወቅት አለመሆኑን ያውቃል። ፍሬ የምትሰጥበት ወቅት እንዳልሆነ ያውቃል። ነገር ግን ከእርሷ ፍሬ ፈልጎ ሄደ። ፍሬ ከእርሷ ሲያጣ ደግሞ ረገማት ማለት ነው። በዚህም ምክንያት አዎ መርገመ በለስ ተብሏል። በለስ የተባለች ቅድም እንዳልነው ቤተ እስራኤል ናት። ብዙ አንድምታዎች አሉት። ፍሬ የተባለ ደግሞ ሃይማኖትና ምግባር ነው ብለናል። ከእስራኤል እግዚአብሔር አምላካችን ፍቅርን፣ ሃይማኖትን፣ ምግባርን ፈለገ፣ ነገር ግን ከነርሱ አላገኘም። ዛሬም እግዚአብሔር አምላካችን ከኛ ፍቅርን ይሻል። ዛሬም እግዚአብሔር አምላካችን ከኛ ሃይማኖትን ይሻል። ዛሬም እግዚአብሔር አምላካችን ከኛ ምግባርን ይሻል። ወገኖቼ፣ እግዚአብሔር አምላካችን ወደ እኛ ሲመጣ ፍቅርን፣ ሃይማኖትን፣ ምግባርን ይዘን እንጠብቀው ይሆን ወይንስ ደግሞ ባዶ ሆነን አው ቅጠል ብቻ ሆነን እንጠብቀ ይሆን? ይህንን ቆም ብለን ልናስብ ያስፈልጋል። እግዚአብሔር አምላካችን ከእስራኤል ይህንን ፈለገ ነገር ግን አላገኘም። ስለዚህ እስራኤልን ረገማት። እስራኤልን ሕዝበ እግዚአብሔር መባል እንጂ ነብይነት፣ ካህንነት፣ መስዋዕት ካንቺ አይገኝብሽ ብሎ ረገማት። በመርገሙ ምክንያት ታዲያ ትንቢት፣ ክህነት፣ መስዋዕት ከቤተ እስራኤል ጠፋ ማለት ነው ያስተውሉ ጠፋ ማለት ነው። ስለዚህ እግዚአብሔር አምላካችን በለስን ሲረግማት አንድም ይህንን ማድረጉ ነው። አንድም ደግሞ በለስ ምንድናት ስንል ኃጢአት ናት። የበለስ ቅጠል ሰፊ እንደሆነ ሁሉ ኃጢአት በዚህ ዓለም ሰፍታ ሰፍና አገኛት። ይቺ ኃጢአት ሔዋን በቆረጠቻት ዕፀ በለስ ምክንያት ኃጢአት ወደ ሰው ልጆች ሕይወት ገባ። የሞት ሞትን አስፈረደብን። ለ5500 ዘመን ሙሉ በዚያ በዓመተ ፍዳ በዓመተ ኩነኔ ዘመን ኃጢአት ነግሳ ኖረች። ኃጢአት በምን መጣብን ስንል በዚያች በዕፀ በለስ ሔዋን በቀጠፈቻት ዕፀ በለስ ኃጢአት ወደ ሰው ልጆች ሁሉ ገባ። አስተውሉ። ወደ ሰው ልጆች ሁሉ ከገባ በኋላ ዓመተ ፍዳን ዓመተ ኩነኔን አመጣብን። ወደ ጨለማ ሕይወት አስጣለን። በዲያብሎስ ግዞት ውስጥ ወደቅን። አዎ ሔዋን ቀጥፋ ያመጣቻትን ኃጢአት ዕፀ በለስን ቀጥፋ ያመጣቻትን ኃጢአት እግዚአብሔር አምላካችን ደግሞ ልክ እንደዚሁ በለስን ረግማት ኃጢአታችንን አጠፋልን አደረቀልን አስተውሉ በለስ ሲበሉት ይጣፍጣል ቆይቶ ግን ይመራል ኃጢአት ሲሰሩት ደስ ያሰኛል ኋላ ግን ያሳዝናል አዎ ስለዚህ እግዚአብሔር አምላካችን በሰሙነ ሕማማት ሰኞ ምን አደረገልን ስንል፣ በበለሳ አስታኮ ኃጢአታችንን አጠፋልን፣ አደረቀልን። አስተውሉ ይህንን ደግሞ ሊቁ ቅዱስ ዮሐንስ አፈወርቅ በደንብ በስፋት ይናገራል፣ ያስተምራል። በአንቺ ፍሬ አይገኝ የሚለው በኃጢአት ፍዳ ተይዞ የሚቀርሰው አይኑር ማለቱ ነው። በለሷ ስትረገም ወዲያው ፈጥና ደርቃለች። ወዲያው ፈጥና መድረቋ ደግሞ በአዳም ምክንያት ያገኘችን ዕዳ በደል በእርሱ እንደጠፋችልን ለመግለጽ ነው። ስለዚህ በሰሙነ ሕማማት ሰኞ ጌታችን መድኃኒታችን ኢየሱስ ክርስቶስ በአንጻረ በለስ ወይም ደግሞ በበለስ አስታኮ ኃጢአታችንን ደምስሶልናል፣ አጥፍቶልናል፣ አድርቆልናል ማለት ነው። በሰሙነ ሕማማት ሰኞ ይህንን አደረገልን። በሰሙነ ሕማማት ማክሰኞ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አደረገልን? ጸሐፍት ፈሪሳውያንስ ምን አደረጉ? የሚለውን ስንመለከት፣ አዎ በመጀመሪያ ይህ የሰሙነ ሕማማት ማክሰኞ የጥያቄ ቀን ተብሎ ተሰይሟል። ለምን የጥያቄ ቀን ተብሎ ተሰየመ ስንል፣ አዎ በዕለቱ ከተፈጸመው ታሪክ ጋር የሚያያዝ ስለሆነ ነው። በዕለቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አደረገልን ስንል፣ የማቴዎስ ወንጌል ምዕራፍ 21 ቁጥር 23 ጀምሮ ስንመለከት እንዲህ ይላል። ወደ መቅደስም ገብቶ ሲያስተምር የካህናት አለቆችና የሕዝብ ሽማግሌዎች ወደ እርሱ ቀረቡና በምን ሥልጣን እነዚህን ታደርጋለህ? ይህንን ሥልጣን ማን ሰጠህ? አሉት። ኢየሱስም መልሶ እኔም ደግሞ አንዲት ነገር እጠይቃችኋለሁ፣ እናንተም ያችን ብትነግሩኝ፣ እኔም ደግሞ እነዚህን በምን ሥልጣን እንደማደርግ እነግራችኋለሁ። የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይንስ ከሰው አላቸው። እነርሱም እርስ በርሳቸው ሲነጋገሩ ከሰማይ ብንል እንኪያስ ስለምን አላመናችሁበትም ይለናል። ከሰው ግን ብንል ዮሐንስን ሁሉም እንደ ነቢይ ያዩታልና ሕዝቡን እንፈራለን አሉ። ለኢየሱስም መልሰው አናውቀውም አሉት። እርሱም ደግሞ እኔም በምን ሥልጣን እነዚህን እንደማደርግ አልነግራችሁም አላቸው ይላል። እዚህ መጽሐፍ ቅዱስ ክፍል ላይ የምንመለከተው ምንድን ነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ስለ ሥልጣኑ ተጠይቋል። አዎ እርሱም ደግሞ የጠየቁትን ጥያቄ በጥያቄ መልሶላቸዋል። ስለዚህ ጥያቄን በጥያቄ የመለሰበት ዕለት ስለሆነ ይቺ የሰሙነ ሕማማት ማክሰኞ፣ አዎ የጥያቄ ቀን ወይም ደግሞ የጥያቄና መልስ ቀን ተብላ ተሰይማለች ማለት ነው። ይህንን ሁኔታ ደግሞ የማርቆስ ወንጌል መዝግቦልናል። የማርቆስ ወንጌል ምዕራፍ 11 አስተውሉ። ዛሬ የሰሙነ ሕማማት ማክሰኞ የጥያቄ ቀን ተብሎ ሲሰየም ጥያቄያቸውን በጥያቄ የመለሰበት ዕለት ነው ብለናል። እዚህ የመጽሐፍ ቅዱስ ክፍል ላይ የምንመለከተው አዎ ስለ ስልጣኑ በምን ስልጣን ይህንን እንደሚያደርግ ምን አደረገ ስንል፣ ታዲያ ቤቴ ጸሎት ቤት ትባላለች እናንተ ግን ሆን በደቸኋቸ አደረጋችኋት ብሎ ጅራፍ ገምዶ ከቤተ መቅደስ ስላስወጣቸው፣ ገበታቸውን ስለገለባበጠባቸው፣ ሕሙማንን ስለፈወሰ፣ እውሮችን ስላበራ ይህንን ሁሉ ነገር በምን ስልጣን ነው የምታደርገው? ይህንን ስልጣን ማን ሰጠህ? ብለው ጌታችን መድኃኒታችን ኢየሱስ ክርስቶስን አዎ ስለ ሥልጣኑ ጸሐፍት ፈሪሳውያን ጠይቀውታል። ጌታችን ስለ ስልጣኑ ተጠይቋልና የጥያቄ ቀን ግን ተብሎ ተሰይሟል፣ ይህ ቀን ማለት ነው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በኃይልና በስልጣን ይገስጽ ተአምራትንም ያደርግ ስለነበረ ሰምተውና አድምጠው ንስሐ መግባት አይተውና ተመልክተው ማመን ያቃታቸው አይሁድ፣ አዎ በምን ስልጣን ይህን ታደርጋለ? ይህንን ስልጣን ማን ሰጠ? ሲሉ ጠይቀውታል። ታዲያ ጌታችን ለምንድን ነው ጥያቄያቸውን በጥያቄ መልሰው ለምን ቀጥተኛ ምላሽ አልሰጣቸውም የሚለው ልናውቅ ያስፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ጥያቄያቸውን በጥያቄ የመለሰበት ምክንያት መጠየቃቸውም መልሱን ሰምተው ለማወቅ ሳይሆን አውቀው ለማመን ሳይሆን የክፋትና የምቀኝነት ነበር። ጥያቄያቸው በእውነት ከልባቸው ቢሆን ኖሮ የጠየቁት አዎ ሰምተው ለማመን አዎ ሰምተው ለማወቅ ቢሆን ኖሮ የጠየቁት ጌታችን ትክክለኛውን ምላሽ ይሰጣቸው ነበረ። ነገር ግን ልብና ኩላሊትን የሚመረምረው አምላካችን ጥያቄያቸው የክፋት የምቀኝነት እንደነበረ ስላወቀ ጥያቄያቸውን በጥያቄ መልሶላቸዋል ማለት ነው። ምክንያቱም ቤተ መቅደሱን ባጸዳበት ወቅት በመንፈሳዊ ስፍራ ደርቶ የነበረውን ስጋዊ ገበያ አፍርሶባቸው ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴቹ ዋሻ አደረጋችኋት ብሏቸው ነበረ እና። በዚህም ምክንያት ይህንን ጥያቄ ሊጠይቁ ችለዋል ማለት ነው። ዛሬስ ታዲያኛ በቤተ መቅደሱ ለስጋችን ብቻ ያደርን ስንት በዴዎች እንኖር የሆነ ወገኖቼ፣ ይህንን ስንል ታዲያ አንዳችን በአንዳችን ላይ ጣት ለመጠቋቆም ሳይሆን ሁላችንም ወደየራሳችን ኃጢአት እንድንመለከት ነው። ቆም ብለን ራሳችንን ልናስብ ያስፈልጋል። ልንጠይቅ ያስፈልጋል። ወገኖቼ ታዲያ ልብ ያሰበውን ኩላሊት ያጤሰውን ከመታሰቡ አስቀድሞ የሚያውቅ የባሕርይ አምላክ ኢየሱስ ክርስቶስ አዎ ጥያቄያቸውን በጥያቄ መልሶላቸዋል። እንዲህ አላቸው፣ እኔ ደግሞ አንዲት ነገር ጠይቃችኋለሁ፣ እናንተም ያቺን የምትነግሩኝ፣ እኔ ደግሞ በምን ሥልጣን ይንን እንደማደርግ እነግራችኋለሁ። የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይም ደግሞ ከእግዚአብሔር ዘንድ ነው ወይንስ ደግሞ ከሰው ወይም ደግሞ ከምድር ዘንድ ነው አላቸው። አስተውሉ፣ ይህ ጥያቄ እንዲሁ ሲያዩት ቀለል ያለ ሊመስል ይችላል። ነገር ግን ከባድ ጥያቄ ነው የጠየቃቸው። መመለስ የማይችሉትን ጥያቄ ነው የጠየቃቸው። እነርሱ በክፋት በምቀኝነት ጥያቄ ሲጠይቁት፣ እርሱም ደግሞ እነርሱ መመለስ የማይችሉትን ጥያቄ ጠይቋቸው። አዎ በሌሎቹ ዘንድ አሳፍሯቸዋል ማለት ነው። አናውቅም እንዲሉ አድርጓቸዋል ማለት ነው። አስተውሉ ይህንን ጥያቄ ሲጠይቃቸው፣ እነርሱ ዞር አሉና፣ ከእርሱ ጠጋ አሉና ተማከሩ ተንሸኳሸኩ። ከሰማይ ነው ብንል እንኪያስ እናንተ ስለምን አላመናችሁበትም ይልናል። ከሰው ነው ብንል ደግሞ ዮሐንስን ሁሉም እንደ ነቢይ ያዩታልና ሕዝቡ ይነሳብናል፣ በዓላችንም እንደዚሁ ይበላሽብናል። ስለዚህ ሄደን አናውቆም እንበለው አሉና ተንሽኳሽኮ ከተነጋገሩ በኋላ ጌታችንን አናውቆም አሉት። እርሱም ታዲያ በጎ ሕሊና፣ ንጹሕ ልቦና፣ ትሑት ስብእና እንደሌላቸው ስለሚያውቅ እኔም ይህንን በምን ስልጣን እንደማደርግ አልነግራችሁም አላቸው ምክንያቱም ላላመኑ ሰዎች ሚስጢር አይገለጥላቸውምና ነው አስተውሉ። ቢነግራቸውም ይሳለቁበታል እንጂ አያምኑበትምና ነው። ዛሬም ባላመነ ልቦና በተለያየ መንገድ ጥያቄዎችን የምናበዛ ሰዎች አለን። ቆም ብለን ስለምንጠይቀው ነገር ልናስተውል ያስፈልጋል። የምንጠይቀውም እንደ አይሁድ በስጋ ገበያ ስለጎደለብን ብቻ ነው እንጂ በነብስ ገበያ ስለጎደለብን አይደለም። ሁል ጊዜ የምንጠይቀው ስለ ስጋ ገበያችን ብቻ ነው። ጌታ ሆይ መሬት ስጠኝ፣ ጌታ ሆይ ቤት ስጠኝ፣ ትዳር ስጠኝ፣ እንዲህ እያለን ስለ ስጋ ገበያችን ብቻ ሁሉ ጊዜ እግዚአብሔር አምላክን የምንጠይቅ ሰዎች አለን ነገር ግን መቼ ነው ስለ ነብስ ገበያ ጌታችንን የምንጠይቀው መቼ ነው ለቅዱስ ሥጋ ለክቡር ደም የበቃው አድርገኝ መቼ ነው ንስሓ ገባ ዘንድ ፍቀድልኝ ለንስሓ ሞት አብቃኝ መቼ ነው እለት ዕለት አንተን አመሰግን ዘንድ እርዳኝ መቼ ነው የተራበ እንዳበላ የተጠማ እንዳጠጣ የታረዘ እንዳለብስ አዎ ልቦናዬን ክፈትልኝ የምሰጠውን ስጠኝ የምንለው መቼ ነው ወገኖቼ መቼ ነው ስለ ነፍሳችን የምናስበው? ሁል ጊዜ የምንጠይቀው ነገር ስጋዊ ነገር ብቻ ሆነ ወገኖቼ። ስለዚህ በዚህ በሰሙነ ሕማማት ማክሰኞ የጥያቄ ቀን ተብሎ በተሰመው ዕለት እኛም የምንጠይቀውን ጥያቄ ቆም ብለን እንድናስብ ነው ቤተ ክርስቲያናችን ይህንን የመጽሐፍ ቅዱስ ክፍል መነሻ አድርጋ የምታስተምረን በዕለቱ የተፈጸመውንም ነገር የምታስተምረን የምትሰብከን ማለት ነው። ስለዚህ ጌታችን መድኃኒታችን የሱስ ክርስቶስ እኛን የጠየቀንን ጥያቄዎች ቀድመን መልሰን ከዚያ ደግሞ እኛም ልንጠይቅ ያስፈልጋል ማለት ነው። እርሱ እኛን የጠየቀንን ጥያቄዎች ደግሞ ስንቶቻችን መልሰን ይሆን? ስንቶቻችን ሕግጋቱን ጠብቀን ይሆን? ወገዶቼ ስንቶቻችን ጠብቀን ይሆን? በምጽአት ጊዜ እንኳን እግዚአብሔር አምላካችን የሚጠይቀን ጥያቄዎች አሉ። የማቴዎስ ወንጌል ምዕራፍ 25 ላይ ይጠቀሱ። ተረቢ አላበላችኝም፣ ተጠምቼ አላጠጣችኝም፣ ታርዣ አላለበሳችሁኝም፣ ታስሬ አልጠይቃችሁኝም። እነዚህን ጥያቄዎች እንኳን ስንቶቻችን መልሰን የሆነ። ወገኖቼ እርሱ የሚጠይቀንን ጥያቄዎች ሳንመልስ ሌላ ጥያቄዎች ዕለት ዕለት ዕለት እንጠይቃለን፣ ግን ለጥያቄያችን መልስ አናገኝም። ንስሓ ሳንገባ ዕለት ዕለት ጥያቄ እንጠይቃለን፣ ግን ለጥያቄያችን መልስ አናገኝም። ወገኖቼ አንድም ጥያቄያችንን በጥያቄ መልስልናል። እኛ ስናስተውል አንዳንዴ ደግሞ ጠይቀን ሲዘገይብን፣ ሲቆይብን ደግሞ ጊዜው አሁን አይደለም ብሰጥ፣ አሁን ትጠፋበታል፣ ወቅቱ ሲደርስ እሰጥሃለሁ ሲለን ነው። እኛ ግን ዛሬ ጠይቀን ዛሬኑ ካልተፈጸመልን የምናጉረመረም ሰዎች አለን። ስለዚህ ልንጠብቅ ያስፈልጋል። ጥያቄ ጠይቀን ደግሞ ጥያቄያችን መልስ ካጣ አዎ ያንን ነገር እስከነ ጭራሹ አልሰጥህም፣ ላንተ አይሆንህም ሲለን ነው። ስለዚህ ጥያቄዎችን የምናቀርባቸውን ጥያቄዎች ለይተ ልናውቅ ያስፈልጋል። ስለዚህ ለጥያቄዎቻችን ሁሉ መልስ የምንፈልግ ከሆነ አስቀድመ እርሱ የጠየቀንን ጥያቄዎች ሁሉ በትክክል በተግባር ልንመልስ ያስፈልጋል። በእግዚአብሔር ቤትም ውስጥ በትክክል የእግዚአብሔር ሰዎች ሆነን ልንገኝ ያስፈልጋል ማለት ነው። ስለዚህ በዚህ በሰሙነ ሕማማት ማክሰኞ ጌታችን መድኃኒታችን ኢየሱስ ክርስቶስ ጥያቄያቸውን በጥያቄ የመለሰበት ነው። የእኛንም ጥያቄ ደግሞ ቆም ብለን እንድናስብ ቤተክርስቲያናችን ታስተምረናለች ማለት ነው። ጌታችን በሰሞነ ሕማማት ማክሰኞ ይህንን አድርጎልናል። ጸሐፍት ፈሪሳውያን ደግሞ በዚህ ዕለት ምን አደረጉ? መጀመሪያ እንዳልነው እሁድ ዕለት ለሰኞ ስብሰባ ጠሩ። ሰኞ ዕለት ተሰበሰቡ፣ ትጭቃጭቁ ግን መግባባት አቅቷቸው ተበታተኑ። ማክሰኞም ደግሞ እንደዚሁ ስብሰባቸውን ቀጠሉ ማለት ነው። ነገር ግን ሰኞ እንደተሰበሰቡት አይነት ስብሰባ አልነበረም። ማክሰኞ ለሲሰበሰቡ ስብሰባቸው ጠንከር ያለ ስብሰባ ነበረ። ምክንያቱም ጌታችን በምን ስልጣን ይህንን ያደርጋል? ለምንድነው እንዲህ ያደረገው? ለምንድነው ሕሙማንን የፈወሰው? ለምንድነው የቤተ መቅደስ ገብቶ ሻጭ ለዋጮችን አዎ ጅራፍ አበጅቶ ያስወጣቸው ቤተ የጸሎት ቤት ትባላለች እያለ እየገረፈ ያስወጣው በምን ስልጣኑ ነው እያሉ እጅጉኑ አብዝተው ሲነጋገሩ ነበረ። ነገር ግን እንዴት መያዝ እንዳለባቸው ሊስማሙ አልቻሉም። መቼ መያዝ እንዳለባቸውም ሊስማሙ አልቻሉም። ምክንያቱ ስለምንድን ነው ስንል በዓለ ፋሲካቸውን ሐሙስ ሐሙስ ዕለት ያከብሩ ነበረ፣ ከሁለት ቀን በኋላ ማለት ነው። ስለዚህ ዛሬን ያዘው ቢሉ፣ በዓለ ፋሲካቸው ሊበላሽባቸው ይችላል። ምክንያቱም ጌታችንን ብዙ ሰዎች ይከተሉት ነበርና፣ በዓለ ፋሲካችን ከማለፉ በፊት አስቀድመን ብንይዘው፣ አዎ በዓለ ፋሲካችን ሊበላሽብን ይችላል አሉ። ስለዚህ ምን እናድርግ ብለው ቀኑን ሙሉ ሲጨቃጭቁ አሉ። እስራኤላውያን ከግብፅ ባርነት ነፃ የወጡበትን ዕለት በዓለ ፋሲካ አድርገው ሐሙስ ዕለት ያከብሩ ነበረ። ስለዚህ መጽሐፍም ሲናገር የቂጣ በዓል ይለዋል። ይህንን በዓላቸውን ለማክበር በዓላቸው ከፊታቸው እየመጣ ነውና ያንን በዓላቸውን ለማክበር ዝግጅት ላይ ናቸውና፣ በዚህ መሃል ጌታችንን ቢይዙትና ሰዎች ደግሞ ከእርሱ ጋር ያሉት አመፅ ቢያነሱ በዓላቸው ሊበላሽባቸው ነውና እንዴት ማድረግ እንዳለባቸው ምን ማድረግ እንዳለባቸው እንዴት መያዝ እንዳለባቸው ቀኑን ሙሉ ሲጨቃጭቁ ውለው ስብሰባቸው ፍሬ አቶ ተበትነዋል ማለት ነው። አሁንም ለረቡ ተቀጣጥረው ው ማክሰኞ ዕለት የተሰበሰቡ ስብሰባ ፍሬ ሳያፈራ ተበትነዋል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ጥያቄን በጥያቄ መለሰ። በዚህ ቀን ጻፍት ፈሪሳውያን ደግሞ ስብሰባ ተሰብስበው ሲሰድቡት፣ ሲዘልፉት ብለዋል ስብሰባቸው ፍሬ ሳፈራ ተበትነዋል ማለት ነው። በዚህ ቀን የተደረገልን ይህ ነው። ታዲያ እኛ የተማርነውን ደግሞ ላልተማሩ እህት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን ኖሮ፣ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማህተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ያሉት ና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነው ከዚህ በኋላ የምንማማረው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራ አርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ እለት እለት ከዚህ የሚለቅቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ ይህንን አስተምሮች ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቅቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራ አርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን፣ የገሰን የአባቶቻችን አምላክ ስሙ የተመሰገነ ይሁንልን። ለብርሃነ ትንሣኤው በሰላም ያደርሰን። የሰማነውን በዝነ ልቦናችን ያሳድረብን። ሰሚዎች ብቻ ሳንሆን በሰማነው ቃል ሰላሳ ስልሳ መቶ የአማራ ፍራፍትን ዛሬ ስሙ ቀዳሾች፣ ነገ ደግሞ የመንግስት ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።